ጤና ይስጥልኝ እንደምን አላችሁ? ዛሬ እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዕለተ ስቅለት ይባላል። ዕለተ ስቅለት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰኞ ጀምሮ እስከ ዛሬ ያለው ሂደት ዛሬ ማጠቃለያ ወይም ዛሬ የስቅለት የግርፋቱ መጨረሻ ስቅለት ስለሆነ መርሃ ግብሩን በዚህ ስለሆነ ዛሬ እንደ ምርሃ ግብሩና አዳም አድንሃለሁ ከልጅ ልጅ ተወልጄ አድንሃለሁ በመስቀል ተሰቅዬ አድናለሁ እንዳለ ሁሉ ዛሬ ለዚህ ክብር ላበቃን ጸጋ ምስጋና ይግባብ እያልኩኝ ለዛሬ ለዚችኛዋ ቀን ያልደረሳችሁ በእስር ቤትም፣ በህመምም፣ በወታደር ቤትም በየትኛውም አካባቢ የሆናችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች የሆናችሁ እንዲሁም መላው ክርስትና እንኳን ለስቅለቱ ወይም እኛ ለመዳን የመጣው ኢየሱስ ክርስቶስን መታሰቢያ በዓሉን አደረሳችሁ ለማለት ነው። ዛሬ ይዤላችሁ የቀረብኩት እንደ ሰሞኑ በእያንዳንዱ አንዳንድ ነገር እያወራን ነበረ። ዛሬ ደግሞ ይዤላችሁ የቀረብኩት የንስሐና የርኅራ አባት የሆነው ታላቁ ሐዋርያው ቅዱስ ጴጥሮስ ነው። የቅዱስ ጴጥሮስና የዶሮ ግንኙነት ምን ነበረ የሚለው ትንሽ ለማብራራት ነው። ከሐዋርያቱ መካከል በዕድሜ አንጋፋ ክርስቶስ ሲጠራው ሃምሳ አምስት የነበረው በወንድሙ እንድርያስ አማካይነት ወደ ጌታ ቀረበ። ለክርስቶስ ጥያቄ ፈጣን ምላሽ የሚሰጥ አረጋዊ፣ ቅን የሆነ ፍጹም ትሑት ሐዋርያ አንተ የእግዚአብሔር ዝነ ብሎ የመሰከረ ከሐዋርያቱ የመጀመሪያ ለአሕዛብ ወንጌል የሰበከ ለክርስቶስ ካለ ፍጹም ፍቅር የተነሳ ጌታ እሞታለው ሲላቸው አይሆንብህ በማለት የተከራከረው፣ ጌታችንም ይህንን በመርሃ ግብሩ ስለመጣ የገሠጸው፣ ከወንድሞቹ ሐዋርያት ጋር ሆኖ ዓለምን በወንጌል ያበራ ሐዋርያት አለቃቸው የቤተ ክርስቲያን አለት ነ በአንተ ላይ ቤተ ክርስቲያን ትሰራለች የተባለው ሐዋርያው ቅዱስ ጴጥሮስ ጌታችን መድኃኒታችን በተያዘለት ሌሊት በተያዘ ሌሊት በዚያን መከራ ሰዓት ከመከራው ጽናት የተነሳ ሌሊቱ ረዥም በሆነበት ወቅት ሌሎች ሐዋርያት ከጌታ ምያዝ ወዲያና ወዲ በተበታተኑበት ሰዓት ይሁዳ የወሰደውን ሰላሳ ዲናር በሚቆጥርበት ሌሊት ማርቆስ አይሁድ ሲይዙት የለበሰውን ነጠላ እጃቸው ላይ ጥሎ ዕርቃኑን ሲፈረጥጥ እናቱ ድንግል ማርያም የሐዘን ሰይፍ ነፍሷን ሲያስቃያት እና ማርያም መግደላዊት በፍርሃት ረአድ ሆነው ሲጨነቁኝ ዮሐንስ ፊቱ በሐዘን ሲጠቁር ሲያለግስ፣ በዚያን ጨናቂ ሌሊት አይሁድ ወታደሮች ወይን እየጠጡ ሲሳለቁ፣ በክርስቶስ ጀርባ አለንጋ ሲወርድ፣ ንጉሥ ሆይ ሺህ ዓመት ንጋስ በማለት የእሾህ አክሊል አደረጉለት ሲዘባበቱት፣ ለሕይወት ውሃ ውሃ ሲልክለት ጴጥሮስ ከአይሁዳውያን መሃል ሆኖ እሳት እየሞቀ አይተንሃል ከእርሱ ጋር ነበር የእርሱ ደቀ መዝሙርና ከእርስ ወገነ ንግግርህ ይመሰክራል ሲል ሲባል የምትሉት አላቅም በማለት ዶሮ እንደ ሳይጮህ ሶስት የካደው። ከሶስት ክደት በኋላ ዶሮ እንደ ጮኸ ጴጥሮስ ያን የነቃ የጌታ ቃል ትዝ አለው። ተጸጸተ፣ አለቀሰ፣ አብዝቶ እምባ አነባ። ፍቅር የሆነው አምላክ ኢየሱስ ክርስቶስ ጸጸቱን ተቀብሎ እንባውን መዝኖ የበለጠ ሾመው የበለጠ ከበረው የበለጠ ወደደው። ግን ያ ዶሮ በአንድ ጩኸት ጴጥሮስን ያነቃ ያ ዶሮ ምን ዓይነት ዶሮ ይሆን? ምንስ ዓይነት ጩኸት? ምንስ ዓይነት ስብከት ነው የሰማው? የጴጥሮስ ልብ እንዴት ያለ ቅን ልብ ነው! የተዘጋጀ ለንስሐ ቅርብ የሆነ አምላክ የሚወድ እንደ ይሁዳ ያልጠመመው እንደ ፈርዖን ያልደነደነው እንዳሁን ነገሥታትና እንዳሁን ያሉት በእኛ በቤት አካባቢም ያሉት የግፍ ነገሥታት ያልደነደነ በወታደር ያልተከበበ በፖሊስ ያልታጀበ ምንኛ መልካም ሰው ነበር። መልካም እርሻ የሆነ እንዴት የተባረከ ልብ ነበረው። ዛሬ በየቤተ ክርስቲያኑ ብዙ ሰዎች እንደ ዶሮ እንጮኻለን ሰሚ የለን። ምክንያቱም ጩኸታችን የማስመሰል ራስን የመስበክ ዝና ፍለጋ ነውና ደረጃት ደረታቸው ላይ ምንም ያክል መስቀል አሰርተው ምንም ያክል ልብስ ለብሰው ሲንጎራድዱ ስታይ ጴጥሮስ ምንኛ ቅን ነበር። በአሁኑ ሰዓት ስማቸው ለአንድ ደቂቃና ለሁለት ደቂቃ የሚጠሩ የእንትናንትና ቤተ ክርስቲያን አስተዳደር፣ የእንትናንትና ሊቀመንበር፣ የእንትናንትና ሰብሳቢ፣ የእንትናንትና ኮሚቴ እያሉ ሲጠሩ ዝናቸው ከፍ ሲያደርጉ፣ እነ ጴጥሮስ ግን እንዲህ ነበሩ። አንድ ዶሮ ከጮኸ በኋላ ጩኸታችን የቁራ ጩኸት ነው፣ ሰሚ የለው። እንደ ጴጥሮስ ለንስሐ ሳይሆን የተዘጋና የተቆለፈ ልብ ይዘን ስለ ኃጢአታችን ንስሐ ሳንገባ ስንት ሌሊት ስንት ቀናት አለፉ። ጴጥሮስ ግን የታደለ ነው። አንድ ቀን ነው፣ ለዛም በሰዓታት ዶሮዎቹ ወይም ሰባኪያን ስላ አጫጫዋቸው ስለ ስብከታቸው ቃላት መረጣ እና ፕሮቶኮል ሲጨነቁ ሰሚዎች መመናኑን በድሮዎቹ በሰባኪያን ጩኸት ሲደነቁ ብዙ ዘመናት አለፉ። ግን ያን ሰዎች ሰዎች አልነበሩትም። ጴጥሮስ ከንስሐ ስገባ የሚያደንቁት የሚያጨበጨብሉት አልነበረም። ያንጨበጨበው ያደነቀው ራሱ በራስ ነውና፣ ንጹሕ ልቦና ስለነበረ ነው። ጌታ ሆይ የአሁኑ ጭሆት የአሁኑ ዝና የአሁኑ ጭብጨባ አትስማና ቅን ልቦናን ጴጥሮስ እንደ ጴጥሮስም ባይሆን የጴጥሮስ ትንሽዋን የምታክል ብትሰጠን ጸጋ ላንተ ናውና፣ ጌታ ሆይ የጴጥሮስ ቅን ልቦና እንደ ድሮውን ለንስሐ የሚያበቀን አገልጋይ ይስጠን። በአሁኑ ሰዓት ያሉ አገልጋዮች ከስማቸው ከስብከታቸው ይልቅ ስማቸው ይገዝፋልና፣ ለህዝበ ክርስቲያንህ ለበጎችም የሚመጥን ሰባኪም የአሁን ሰባኪያን የጦርነት አዝማቾች ናቸውና እስቲ ስጠን። ጥሩ የሆነ ልቦና ያለው ጥሩ የሆነ የሚያስብ እንድሰጠን እንጸልያለን። አመሰግናለሁ። ለዛሬ ፕሮግራም ይሄ ነበረ። ሰብስክራይብ፣ ላይክ በማድረግ ተባበሩን። አመሰግናለሁ። መልካም ምሽት።